በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት ሁለት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚህች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ አገር ተሰዶ መጣ። ይህም የሆነው በመናፍቁ ንጉሥ በዮስጢያኖስ ዘመን ነው። እርሱ ንጉሡ በከልቀዶን ሃይማኖት የሚያምን ነው። ሚስቱ ንግሥት ግን ሃይማኖቷ የቀና ነው። ቅዱስ አባ ሳዊሮስም ትወደዋለች፣ ታከብረዋለችም። ንጉሡም በስውር ልገድለው ይሸዋል። ቅዱስ አባ ሳዊሮስንም በስውር ይገድለው ዘንድ ንጉሥ እንደሚሻ ንግሥት ባወቀች ጊዜ ከአንጾኪያ አገር እንዲወጣና ነብሱን እንዲያድን ወደ አባ ሳዊሮስ ላከች። እርሱ ግን መሻሽ አልፈልግም። ለንግሥትም እንዲህ አላት፣ እነሆ እኔ ክብር ይግባውና ስለ ጌታ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግሥቲቱም ብዙዎች ምእመናን አበዝተው በለመኑት ጊዜ ከሀገር ወጣ። ከእርሱም ጋር ከምእመናን አብረው ወደ ግብፅ አገር የተሰደዱ አሉ። ንጉሡም በፈለገው ጊዜ አላገኘውም። ፈልገውም ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። ክብር ይግባውና ጌታችን ስለሰወረው እነርሱም በቅርባቸው ሆኖ በመካከላቸው ስጋት አላገኙትም። በአንድ ቦታም አብረዋቸው ሲያድር እርሱ እያያቸው እነዚያ የንጉሥ ጭፍሮች አያዩትም። እርሱንም አጥተው ተመለሱ። ወደ ግብፅ አገርም በደረሰ ጊዜ ከቤት ወደ ቦታ፣ ከቦታ ወደ ቦታ፣ ከደብር ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቆች ታምራትን አደረገ። በአዲስ ቀንም በአንዲት ቀንም ወደ አስቀጥስ ገዳም ደረሰ። በመጻተኛ መኖክሴ አምሳል ወደ አባ መቃርስ ቤተ ክርስቲያን ገባ። በዚያንም ጊዜ ቄሱ ዕጣንና ቁርባንን ሊያሳርግ ጀመረ። እንደ ሥርዓቱም እየዞረ አጠነ። የሐዋርያትንም መጻሕፍት የጻፏቸውን መልእክቶች የከበረ ወንጌልንም ካነበበ በኋላ እጆቹን ታጥቦ ማይፈቱን በገለበጠ ጊዜ በጻሂሉ ውስጥ የቁርባኑ ኅብስት አላገኙ። ደንግጦ አለቀሰ። ከዚህ በኋላ ወደ ሕዝቡ ተመልሶ እንዲህ አላቸው፣ ወንድሞቼ እንሆ የቁርባኑ ኅብስት ተሰውሮ በጻሂሉ ውስጥ አላገኘሁትምና ይህ የሆነ በነ ኃጢአት ወይም በእናንተ ኃጢአት እንደሆነ አላውቁ። በዚያንም ጊዜ የእግዚአብሔር መልአክ ተገልጦለት እንዲህ አለው ይህ የሆነ በኃጣአቲ ወይ በሕዝቤ ኃጣት አይደለም፣ ሊቀ ጳጳሳት አባ ሳዊሮስ እያለ መሳውትን ለማሳረግ በመደፈሬ ነው እንጂ። ቄሱም መልአኩን ጌታዬ ሊቀ ጳጳሳት መኖሩን አላውቅም አለው። አባ ሳዊሮስም ወደ ቆመበት ቦታ አመለከተው። ቄሱም ወደ አባ ሳዊሮስ ሄዶ ከእግሩ በታች ሰገደ፣ ቡራኬም ከእርሱ ተቀበለ። ሊቀ ጳጳሳት አባ ሳዊሮስም የጀመረውን የቅዳሴውን ሥርዓት እንዲፈጽም እሱን አዘዘው። እርሱንም በታላቅ ጥብር ወደ ቤተ መቅደስ አስገቡ። ከዚህ በኋላ ላሱ ወደ መሠውያ በወጣ ጊዜ የቁርባኑን ህብስት በፀ ይኑ ውስጥ አገኘው። ካይኑና ሕዝቡም ሁሉ እግዚአብሔርን አመሰገኑ። የቁርባኑንም ሥርዓት ከተፈጸመ በኋላ ካይናቱና ሕዝቡ ሁሉ ከሊቀ ጳጳሳት አባ ሳዊሮስ ቡራኬ ተቀበሉ። ከዚያም ወጥቶ ወደ ሀገር ሲሃ ሄደ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 የሕሪያቆስና የሰማይት ተክላ መታሰቢያቸው ነው። በረከታቸውም ከኛ ጋር አትኖር ለዘላለም ዋኑ ጥቅም ጥቅምት ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሊቁ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ፣ ቅድስት ተክላ ሰማይት፣ ወራይ በዓላት ቅዱስ ታዲዮስ ሐዋርያ ከ12ቱ ሐዋርያት፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አውር ጻድቅ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ የመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ይሁዳ አንድ ሶስት። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደ ተቀበለ ሁል ጊዜ የሚያገለገሉ ኃላፋት መልእክት እያሳሰበ ችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባትያን ሐዋርያት፣ ሰማዕታትና ጻድቃን፣ ትባን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርክ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጦ የጻፈውና አጻፈው ከጊዝ ወደ አማርኛ የተረጎመውን ቃለ ንባብን በእርጋታ መንፈስ እና በተመስጦ እንዲና ያዳመጠ በደለኛ ምኖ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።